የኢትዮጵያ አየር ኃይል በሶማሊያ በአልሸባብ ኢላማዎች ላይ በርካታ የአየር ድብደባዎችን ጀመረ። ቡድኑ በቅርቡ በሞቃዲሾ በስተደቡብ ምስራቅ 35 ኪሎ ሜትር ላይ የምትገኘውን ባድማ የምትባለውን ከተማ መያዙን ተከትሎ ነው። የኢትዮጵያ ኃይሎች በአልሸባብ ላይ ከፍተኛ ወታደራዊ ዘመቻን እያደረጉ እንደሆነ ተገልጿል። ዝርዝሩ ተዘጋጅቷል። በሌላ ዜና በትግራይ ከመንግስት እውቅና ውጪ የሚደረግ የሰራዊት እንቅስቃሴ በአስቸኳይ እንዲቆም አቶ ጌታቸው ረዳ አሳሰቡ። በዝርዝር ዘገባው እንመለከተዋለን። በሌላ ዜና በቱርካና ግጭት 30 ሰዎች ህይወት አልፏል። በሺዎች የሚቆጠሩ እንደተፈናቀሉ ተገልጿል። በኢትዮ ኬንያ ድንበር በሁለቱም በኩል በሚኖሩ ማህበረሰቦች መካከል በተቀሰቀሰ ግጭት በትንሹ 30 ሰዎች ህይወታቸው ሲያልፍ፣ 10,000 ኢትዮጵያውያን ቤታቸውን ጥለው ለመሰደድ ተገደዋል፣ የሚሉትና ሌሎች አጫጭር ዘገባዎችን በዚህ መረጃ ሰዓት አካተናል። ሰላም ጤና ስጥልኝ። በመላው ዓለም የምትገኙ የዩቱብ ቻናላችን ቤተሰቦች ወደ ሰዓቱ ወዲ ያስኩላችሁ መረጃዎች አልፋለው፣ አብረን እንከታተለው። በቅድሚያም ከሀገር ውስጥ የኢትዮጵያ አየር ኃይል በሶማሊያ በአልሻባብ ዒላማዎች ላይ በርካታ የአየር ድብደባዎችን መፈጸም ጀመረ ቡድኑ በቅርቡ ከሞቃዲሾ በስተደቡብ ምስራቅ 35 ኪሎ ሜትር ርቀት ላይ የምትገኘውን ባድማ የምትባለውን ከተማ በቁጥጥር ስር መዋሉን ተከትሎ ኃይሎች በአልሸባብ ላይ ያነጣጠረ ወታደራዊ ዘመቻን ጀምረዋል። ይሁንና የኢትዮጵያ አየር ኃይል ከሶማሌ ብሔራዊ ጦር ሰራዊት ጋር በመተባበር የቡድኑን የሥራ አቅም ለማዋረድ መጋቢት አራት ቀን 2025 ኦፕሬሽን አድርጓል ሲል ዘገባዎች ያመለክታሉ። እንቅስቃሴዎቹ ቡድኑ ወደ ሶማሊያ ዋና ከተማ የሚያደርገውን ግስጋሴ ለመክታትም ያለመ እንደሆነ ተገልጿል። የጋራ ተልኮን ተከትሎ የሶማሊያ ብሔራዊ ጦር አዛዥ ብርጋዴር ጀነራል አህመድ አብዱላሂ በማኅበራዊ ሚዲያ ላይ የተፈጸመውን ወታደራዊ ጣልቃ ገብነትም አምነዋል። የኢትዮጵያ አየር ድጋፍ የሶማሊያ መካከለኛ ሸበላ ክልል ለማተራመስ በሚሞክሩ ከአዋራጂ አካላት ላይ የጸረ ሽብር ጥረቱን አጠናክሮ መቀጠሉንም ገልጿል። ይሁንና በተቀናጀ ጥረት የብሔራዊ ክልላዊ መንግስት ኃይል ከአካባቢው የመከላከያ ኃይሎችና ከአፍሪካ ሕብረት አጋሮች ወሳኝ ድጋፍ በማግኘት እነዚህን ወረራዎች በቆራጥነት እየመታ ነው ሲል መግለጫው ዘግቧል። ፈጣንና ጉልህ የሆነ ማጠናከሪያ ከሂራን እና ጋልጋዱድ ለዚህ ተግባር አጋዥ በመሆን አንድና ጠንካራ ምላሽን አሳይቷል። በመሆኑም የሶማሊያ መከላከያ ሚኒስትር አብዱል ቃድር መሐመድ ኑር ለሀገር ውስጥ መገናኛ ብዙሃን እንደተናገሩት የኢትዮጵያ ጥቃቶች በአልሻባብ ጠንካራ ቦታዎች ላይ የተተኮሱ ሚሳኤሎች ከሶማሊያ ፌዴራል መንግስት ጋር የተቀናጁ እንደሆነም ጠቁመዋል። መንግስት ሳያውቅ በሶማሊያ ምንም አይነት የአየር ጥቃት ሊፈጸም አይችልም። ሆኖ ሚኒስትሩ የሟቾችን ቁጥር ግልጽ አላደረገም። ኢትዮጵያ በማዕከላዊ ሶማሊያ በአልሻባብ ታጣቂዎች ላይ የፈጸመችው የአየር ጥቃት በክልሉ ለመጀመሪያ ጊዜ ይፋ የሆነ የአየር ጥቃት ከዓመታት በኋላም ነው። ይህ በሶማሊያ የአፍሪካ ህብረት የድጋፍ ተልዕኮ አውሶም ውስጥ እንዲሳተፍ ሶማሊያ የኢትዮጵያ ኃይሎች ፈቃድ መስጠቷንም ተከትሎ ነው። ይሁን እንጂ ሞቃዲሾ ኢትዮጵያ በአፍሪካ ህብረት የሰላም ማስከበር ተልእኮ ውስጥ መሳተፉን የተቃወመችው አዲስ አበባ የመግባቢያ ስምምነት ከሶማሊላንድ ጋር ራሱን ራሷን የቻለች አገር ናት በሚል ነው። የፕሬዝዳንት ሐሰን ሼክ መሐመድ መንግሥት የኢትዮጵያ ወታደሮች ከአውሶም እንዲወጡም ጠይቋል። ሆኖም የሶማሊያ የቱርክና የኢትዮጵያ የሶስትዮሽ የጸጥታ ስምነት የአንካራ ዲክላሬሽን መፈራረሙን ተከትሎ የመውጣት ጥያቄውም ተቀልብሷል። ስምነቱ ኢትዮጵያ በሱማይል የምታድሰው የጸረ ሽብርተኝነት ድጋፍ መንገድንም ከፍቷል። በአዲስ ተልእኮ ኢትዮጵያ 2500 ወታደሮቿን በሶማሊያ የሰላም ማስከበር ዘመቻ እንድታሰማራ ተፈቅዶላታል። አልሸባብ ወደ ሞቃዲሾ ለመዝመት ባደረገው ሙከራና የኢትዮጵያው ጠቅላይ ሚኒስትር በሶማሊያ ጉብኝት ወቅት በተፈጸመው የሮኬት ጥቃት እንደተረጋገጠው፣ የሶማሊያ መንግስት ከዓለም አቀፉ ማህበረሰብ የገንዘብ ድጋፍ ቢደረግም ከአማጽያኑ ጋር ትግሉን ቀጥሏል። በጠቅላይ ሚኒስትር አብይ አህመድ ጉብኝት ወቅት የአደን ኤድ ዓለም አቀፍ አውሮፕላን ማረፊያ ቀዳሚ ኢላማም ነበር። እንደ አውሮፓውያን አቆጣጠር በማርች 5 2025 በሶማሊያ የሚገኘው የአሜሪካ ኤምባሲ የሞቃዲሾን ዋና አውሮፕላን ማረፊያን ጨምሮ በተለያዩ ቦታዎች ላይ ያነጣጠሩ የሽብር ጥቃቶችን በተመለከተ የአሜሪካ ዜጎችን ታማኝ መረጃ በማስጠንቀቅ የደህንነት ማስጠንቀቂያም ሰጥቷል። ይሁንና በሶማሊያ የሚገኘው የአሜሪካ ኤምባሲ አሸባሪዎች በሶማሊያ ያፈና፣ የቦምብ ፍንዳታና ሌሎች ጥቃቶች ማሴራቸውን እንደቀጠሉ የአሜሪካ ዜጎችን ያስታውሳል ሲል የኤምባሲው መግለጫ አስነብቧል። በአየር ማረፊያዎችና የባህር መደቦች፣ ፍተሻ ኬላዎች፣ መንግሥት ሕንፃዎች፣ ሆቴሎች ሬስቶራንቶች፣ የገበያ ቦታዎችና ሌሎች ብዙ ሰዎች የሚሰበሰቡባቸውና ምዕራባውያን የሚዘወትሩባቸው አካባቢዎች እንዲሁም የመንግስት ወታደራዊና ምዕራባውያን ኮንቫዮች ላይ ያነጣጠረ ጥቃቶችን በትንሹ ወይም ያለምንም ማስጠንቀቂያ ሊያደርጉ ይችላሉ። ኤምባሲው ሰራተኞቻቸው በመዲናዊት ውስጥ እንቅስቃሴ እንዲቆጠቡም መመሪያን ሰጥቷል። ይህ በእንዲህ እንዳለ ዶናልድ ትራምፕ የአሜሪካው ፕሬዚዳንትነት ቦታን እንደያዙ የአየር ኃይሉ በየካቲት ወር መጀመሪያ ላይ በሶማሊያ እስላማዊ መንግስት ላይ ኢላማዎች ላይ ያነጣጠረ የአየር ጥቃት መፈጸሙም ይታወሳል። ኢላማዎቹም የአይኤስ ከፍተኛ የጥቃት እቅድ አውጪ መሆናቸውም ተገልጿል። ማስጠንቀቂያው የጥቃት ዘዴዎች የመኪና ቦምቦችን፣ አጥፍቶ ጠፊዎችን፣ ግለሰብ አጥቂዎችንና የሞርታር ተኩስን ሊያካትት እንደሚችልም አመላክቷል። በተጨማሪም ኤምባሲው በሶማሊያ የሚገኙ የአሜሪካ ዜጎች ነቅተው እንዲጠብቁም መክሯል። በሌላ ዜና በቱርካና ግጭት ሰላሳ ሰዎች ሕይወታቸው ሲያልፍ በሺዎች የሚቆጠሩ ተፈናቅሏል። በኢትዮ ኬንያ ድንበር በሁለቱም በኩል በሚኖሩ ማህበረሰቦች መካከል በተቀሰቀሰ ግጭት በትንሹ ሰላሳ ሰዎች ሕይወታቸው ሲያልፍ አስር ሺህ ኢትዮጵያውያን ከጦርነቱ ለማምለጥ ቤታቸውን ጥለው ለመሰደድ ተገዷል። ይሁንና በተባበሩ መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ የሰብአዊ መረጃ አገልግሎት ሰጪ ከሆነው ሪሊፍ ዌብ የተገኘው መረጃ እንደሚያመላክተው በደቡብ ኢትዮጵያ ዳሰነች ወረዳ እና በኬንያ ቱርካና አውራጃ ነዋሪዎች መካከል የካቲት 20 ቀን 205 በቱርካና አውራጃ በመጡ የኬንያ ታጣቂዎች በተፈጸመ ጥቃት ሁለት ኢትዮጵያውያን አሳ አጥማጆች ሲገደሉና አንድ ሰው እንደቆሰለም ተገልጿል። ይሁንና በምላሹ የዳሰነች ማህበረሰብ የታጠቁ ሚሊሻዎች በቱርካና ካውንቲ በቶዲያንግ አቅራቢያ በሚገኘው የቱርካና ሐይቅ የሎፔ ሙካት የጋራ ውሃ ላይ ከሁለት ቀናት በኋላ የመልሶ ማጥቃት ከጀመሩም በኋላ ከኬንያ ብሔራዊ የፖሊስ ተጠባባቂዎች ጋር ግጭት ተፈጥሯል፣ ሲል ሪሊፍ ላይ የወጣው ዘገባ አስነብቧል። ይህን ተከትሎ በተፈጠረው ግጭት በትንሹ ሀያ ኬንያውያን አሳ አጥማጆች ሲሞቱ በርካቶች እንደቆሰሉም ተገልጿል። የስምንቱ ኢትዮጵያውያን ሕይወት ማለፉንም ዘገባው አመላክቷል። አጥቂዎቹ ከመሻቸው በፊት ጀልባዎችን፣ ሽጉጦችና የአሳ ማጥመጃ መሳሪያዎችን የያዙ ሲሆን የኬንያ ጸጥታ ኃይሎች ከተዘረፉት ንብረቶች መካከል ሞተር ሳይክልን ጨምሮ ስድስት ግለሰቦችን ከዳሰነች ማህበረሰብ ወደ ኢትዮጵያ መመለሳቸው ታውቋል። ይህ በእንዲህ እንዳለ በድንበር ማዶ የኢትዮጵያ አካባቢ መንግስት፣ በቱርካና ሐይቅ ክፍል ዓሣ በማጥመድ ላይ የነበሩ 32 ኬንያን አምስት ጀልባዎች መውሰዳቸው ተዘግቧል። በቁጥጥር ስር የዋሉት ዓሣ አጥማጆች ከስር ተፈተው ወደ ኬንያ እንዲመለሱ የተደረገው በእለቱ ነው ሲል ዘገባው ጠቅሷል። ያም ሆነ ይህ ሁከትና ብጥብጥ ለተከታታይ ቀናት የቀጠለ ሲሆን በዳሰነች ወረዳ ኤዲ ቦሮን፣ እና ጣልተና ለባሙኪት ቀበሌዎች በቱርካና ብሔረሰብ ታጣቂዎች የአፀፋ ጥቃት ከአርብቶ አደሮች ጋር ግጭት ተፈጥሯል። በጦርነቱ ለሁለት ቀናት ዘለቀ ሲሆን በኢትዮጵያ በኩል የ13 ሰዎች ሕይወት ሲያልፍ የሁለት ሰው ሕይወት ቆስሏል። በሺዎች የሚቆጠሩ ንጹሃን ዜጎች ቤታቸውን ለቀው እንዲወጡ መደረጉን ነዋሪዎች ገልጸው አጋዚዎች ስድስት ጀልባዎችን የዓሳ ማጥመጃ መሣሪያዎችና ግማሽ ሚሊዮን የደረቁ ዓሳዎችና ሌሎችንም ዘርፈዋል። የሁለቱ ወገኖች የአካባቢ ባለሥልጣናት ግጭቱ የተፈጠረው ከኢትዮ ቱርካና ሐይቅ በጀልባዎች ድንኳኖችና ዓሳዎች ስርቆት መሆኑን የሰብአዊ መረጃ አገልግሎት ሰጪ አስታውቋል። ይህ በእንዲህ እንዳለ ሁለቱ ማኅበረሰቦች የሚጋሩት ሐይቅ በሁለቱ ሀገራት ድንበር ላይ ያለ ሲሆን በግጦሽ መሬትና በከብት ዝርፊያ ምክንያት ግጭቶች መከሰታቸው የተለመደ እንደሆነ ተገልጿል። በመቀጠል ጉደኛው ትራምፕ ሩሲያ ላይ ዞሩ። አሜሪካ በሩሲያ ላይ መጠነ ሰፊ ማዕቀብና ታሪፍ ልትጥል እንደምትችል ፕሬዚዳንት ዶናልድ ትራምፕ ተናግሯል። ፕሬዚዳንት ትራምፕ ይህንን ያሉት የሩሲያ ጦር በመላክ ዩክሬን ታይቶ የማያውቅ የሚሳኤልና ድሮን ዶፍ ማዝነብ ሲሰማ ነው። ከቀናት በፊት ለዩክሬን የሚደረጉ ወታደራዊ ድጋፍና የደህንነት መረጃን ማጋራት ያቋረጡት ፕሬዝዳንቱ ሁለቱም ተፋላሚ ሀገራት ወደ ድርድር እንዲገቡ አሳስቧል። ዋይት ሀውስ ከሩሲያ ጋር ግንኙነቱን ለማደስ በሚል የተወሰኑ ማዕቀቦችን ለማንሳት እየተዘጋጀ መሆኑን ሮይተርስ ባለፈው ሰኞ ምንጮችን ጠቅሶ ቢዘግብም ትራምፕ ትናንት በትሩዝ ሶሻል ማህበራዊ ስር ገጻቸው በሞስኮ የባንክ ስርዓት ላይ ማዕቀብ ሊጣል እንደሚችል አመላክተዋል። በሌላ ዜና በትግራይ ከመንግስት እውቅና ውጪ የሚደረግ የሰራዊት እንቅስቃሴ በአስቸኳይ እንዲቆም አቶ ጌታቸው ረዳ አሳሰቡ። በትግራይ ክልል ከመንግስት እውቅና ውጪ የሚደረግ የሰራዊት እንቅስቃሴ በአስቸኳይ እንዲቆም የክልሉ ጊዜያዊ አስተዳደር ፕሬዚዳንት አቶ ጌታቸው ረዳ ትዕዛዝን ሰጥቷል። ይህንን ትዕዛዝ ቸል በሚሉ አካላት ላይ አስቸኳይ የእርምት እርምጃ እንደሚወስድም አሳስቧል። ይሁንና አቶ ጌታቸው ይህንን ማሳሰቢያ የሰጡት በትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዚዳንትና የሰላምና ጸጥታ ካቢኔ ሴክሬታሪያት ኃላፊ ለሆኑት ሌተራል ጀነራል ታደሰ ወረደ በጻፉት ደብዳቤ ነው። ከሁለት ቀናት በፊት የተጻፈው ይህ ደብዳቤ በጊዜያዊ አስተዳደሩ ስር በሚተዳደረው ድምጸ ወያኔ ቴሌቪዥን ጣቢያ በኩል ይፋ የተደረገው በዛሬ ዕለት ነው። ህገወጥ እንቅስቃሴዎች እንዲቆሙ ስለማሳሰብ በሚል ርዕስ ስር የተጻፈው ይህ ደብዳቤ ህገወጥ ጉባኤ ያደረገ በሚል የሚጠራውን ቡድን ስልጣን ለማግኘት እንቅስቃሴ እያደረገ እንደሆነም ይወነጅላል። ይሁን እንጂ አቶ ጌታቸው የቡድኑ ማንነት በደብዳቤያቸው በግልጽ ባያስቀምጡም ከዚህ ቀደም ባወጧቸው መግለጫዎች በዶክተር ደብረጽዮን ገብረ ሚካኤል የሚመራ ስብስብ የህዋትን ህገወጥ ጠቅላላ ጉባኤ አድርጓል በማለት ሲተችም ቆይቷል። ይህ ቡድን የሰራዊት አመራሮች ውሳኔ በሚል ጀምሮታል ያሉትን ህገወጥ እንቅስቃሴዎች እንዲያቆም የትግራይ ጊዜያዊ አስተዳደር ካቢኔ መወሰኑን አቶ ጌታቸው በደብዳቤያቸው አስታውሰዋል። ክቡራን አድማጮች ለሰዓቱ ብታረምጧቸው ብዬ መራርጥኩላችሁ መረጃዎች እነዚህን ይመስሉ ነበረ። ለሌሎች ሀገራዊ ወቅታዊ ታማኝ መረጃዎች አዘረስ ሚዲያ ኒውስን በመከታተል ተጨማሪ መረጃዎችን ማግኘት ትችላላችሁ። ከሰዓታት በኋላ በሌሎች በአዳዲስ መረጃዎች እስከምንገናኝ በያለንበት የዓለም ዳርቻ ቸርን ቆይ